ከባድ ነገር አለ። ምን መሰላችሁ? እሱም ሽምግልና ልልክ ነው። እነ ሀይሚ ቤት ዛሬ ሙሽዬና ጋሽዬ ቢገናኙ ምንም ይፈጠር ይመስላል። አራን ያለቅ ተሰምቶኛል። ዛሬ እንግዲህ የእነ ብሩክን ሽምግልና በጉግስ ስንጠብቅ ነበር የዋል ነው ማለት ነው። እውነት ለመናገር ቪዲዮ የዛሬው ይለያል። እንግዲህ እሙሽዬና ጋሽዬ ተገናኝተዋል አልተገናኙም የሚለውን ደግሞ ቪዲዮቸውን በትክክል አይታችሁ ከሆነ መረዳት ትችላላችሁ፣ ማለት ነው። በጣም አጀብ አጀብ የሚያስብለው ደግሞ የአብርሽ እና የሄርሜላ ነገር ነው ማለት እና ምክንያቱም አብርሽ የሄርሜላን ቤተሰብ ለመታወቅ ወደ ጉራጌ ዞን ልሄድ ነው እያለ ነው ጉዞ ላደርግ ነው እያለ ነው ሲጀመር፣ አሁን የት ነው ያለው ማለት ነው አብርሽ ማለት ነው። እረ፣ እኔ ቃል የለኝም። እኔ ምን ልበላቸው? በቃ እነዚህ ልጆች መቀጣት አለባቸው። በቃ ቤተሰብ መቆንጠጥ አለበት። አብርሽን በተለይ ማለት ነው፣ እንድች ናትና። እረ እንዲው እርጉዝ ሴት አስቀምጦ እንዴት ነው ከሄርሜላ ጋ እንደዚህ። በነገራችን ላይ ያው በዓልን በደስታ አሳልፈዋል ማለት ይቻላል ከሄርሜላ ጋ ማለት ነው እና ወደ ጉዳይ ወደ ዋናው ስመለስ የሀይምዬና የብሩክ የሽምግልና ጉዳይ ወደሚለው ነው ማጠነጥ ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛብ እያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን አደረሳችሁ ለመስቀል ማለት ነው። እና መልካም በዓል እንዲሆንላችሁ ምኞቴ ነው። እንግዲህ ብሩክ ሽማግሌ ልልክ ነው ወላ እንግዲህ ይህ አፍ እንግዲህ ከብሩክ ስለሰማን ደስ ይላል ማለት ነው ደስ አይልም። ብሩክ እኮ እንደ ቀልድ የሚናገራቸውን ነገሮች ነገ እውነት ያደርገዋል ማለት ነው፣ እና በጣም በጣም ማለት ነው። ስለዚህ ምናለ ደግሞ በቃ ጋሽዬን ስለሚወዱኝ ራሴ ህጅ ልጆትን ለእኔ ነው እምልህ እንደማ ባህልም አይፈቅድም ቡራችን ማለት ነው። እና ያው ቤተሰብ ነው የሚላክ እንግዲህ ወሬውን ለማጣፈት ፈልጎ ነው እንጂ ቤተሰብ እንደሚላክ ጠንቅ ሀይሚ ደግሞ ልጅሽ ለልጅ ብላ ልትጠይቅ ስትል፣ ኧረ ባህላችን አይደለም እንደዚህማ አትበይ፣ ቡና ፍልተሽ ምናምን በቃ የሆነ ነገር ምናምን በማስመሰል ነገር እንዴት ነው እኔን እንደምትፈልግኝ አድርገሽ መንገድ ትችያለሽ ብሎ እንግዲህ በዘዴ ለሀይሚ ነግራት ነበር ማለት ነው። እና በነገራችን ላይ ሁለቱም ሰርፕራይዝ ሆነዋል፣ ጋሽዬና ሙሽዬ ማለት ነው። ጋሽዬ አይ ቲንክ ሸሚዝ ሸሚዝ ይወዳል የሚወደውም ማለት ነው፣ አሪፍ ስጦታ ነው። እንዲሁም ሙሽዬ የሀበሻ ቀሚስ ይለብሳለች ከእነሱ ጋር ፕላስ ደግሞ ምንድን ነው ነጠላ ተበርክቶለታል ማለት ነው። ይኸው በዓል ስለሆነ ባለን ነው ብለዋል። እንግዲህ ሰው የቻለውን ያደርጋል ችግር የለውም ማለት ነው። እና ብሩክ እንግዲህ ሽማግሌ ልልክ ነው ለሀይሚ ብሎ ተናግሯል ማለት ነው። ስለዚህ ቀኑ ሲደርስ ትልካለ ማለት ነው። የምር በደንብ በ በስነ ስርዓት ወግ ማረጉን በጠበቀ መልኩ ጋሽዬን እንዴት ነው፣ በሚያከብር መልኩ በቃ በባህል ጉዳይ ማላክድ ነው ማለት ነው። በነገራችን ላይ እጅግ በጣም በሀይሚና በብሩክ የሚያስተማምን ጉዞ ላይ ነው ያሉት። ምክንያቱም እያያችሁ ነው የመጡበትን፣ ከአንድ ዓመት በላይ እየሆናቸው ነው። እንግዲህ ከአንድ ዓመት በኋላ ደግሞ ይኸው እንዴት ነው ሽማግሌ ይላካል ማለት ነው። እንግዲህ ከአንድ ዓመት በኋላ መሰለኝና። በዚህ አመት የሀብትሽን ነው የምንጠብቅ፣ በቀጣይ አመት የእነ ሀይሚን ማለት ነው። ሀብትሽ አሁን ቦታ ቢለቅ እነ ሀይሚን ተለው ይከተላሉ ማለት ነው። ምክንያቱም ያው ትልቅ ሲያግብተው፣ ከዛ ደግሞ ብሩክ ማለት ነው። እና እንግዲህ በጣም ደስ የሚል ፍቅር ያላቸው እውነት ለመናገር ሀይሚና ብሩክ ማለት ነው። አይለያችሁ፣ ለሙሽዬ ና ለጋሽዬም ረጅም እድሜና ጤና ተጋብተው ልጅ ወልደው እንድታዩ እግዚአብሔር ይፍቀድላችሁ ያቆያችሁ እድሜያችሁን ያርዝመው የሙሽዬን ና የጋሽዬ የቤተሰቦቻችሁ ማለት ነው የሁላችንም ቤተሰብ ረጅም እድሜና ጤና ይስጥልን፣ እያልኩን አብርሽ እንግዲህ ከሄርሜላ ጋር በደስታ በአልን አሳልፏል ማለት ነው። ቤተሰቦቿ ልተዋወቅ ነው እያለ ነው እና እንግዲህ ያው ሄርሜላን ለማሳደግ እንግዲህ አብርሽን ታውቁታላችሁ ደፋ ቀና እያለ ነው እና እኔ እንጃ እንዲው ለድራማም ቢሆን እኮ የምር ልክ አለው ሩታ እዚያ ጋ በቃ ብቻዋን እዚህ ጋ ደግሞ አብርሽ እንደምታዩት ነው ምን እንደምት አላውቅም የሁለቱ ጉዳይ ማለት ነው እና ብቻ ግን ይለያያሉ ማለት ዘበት ነው አይለያዩም እነሱ ስራ ነው እየሰሩ ያሉት እውነት ለመናገር የሩታ እስከምትወልድ ድረስ ከዛ በኋላም የው ነገሩ ያበቃል ማለት ነው